ከስንት ጊዜ ቆይታ በኋላ ከስንት ጊዜ በኋላ ወረዴ ዛሬ በቪዲዮ መጥቼላችኋለሁ። ሰላም ውድና የተከበራችሁ የሙዬ ቡታጅራ ቤተሰቦች፣ እንዴት ናቸው? ድኛላችሁ ወይ ይንጋሉ ብላችሁ፣ እግዚአብሔር ይመስገን። ከች በኮሮ ኮንቺ ይባላል አይደል እንዴ? ዛሬ የመጣሁበት ወደ ዋናው ምንድን ነው፣ ኢትዮጵያ ያላችሁ ግን በተለይ ደግሞ የእኛ ልጆች ቡታጅራ ላላችሁ አይዲ ያጠፋባችሁ እንዴ፣ በጌታ እስኪማ ነገሩ ደግሞ ማስቀመጫው አለስቀመጥ እያለ ስልኩ ያቁነ ጠንጠዋል እና ቡታ ጅራ በተለይ ተው ተው፣ በመጥፎ ነገር አታስጠሩን፣ እስኪ አደብ ያዙ ማለት ነው። ምንድን ነው ብሩ ለመጨረስ እያላችሁ እኮ እኛን አይምሯችሁ ልታሳብሩ እኛ ጨረሳችን እኮ በሰላም ነው። ግን ፕሊስ ለኛ አስቡልን ማለት ነው። ፕሊስ ማለት ነው። በተለይ ደግሞ ማለት ነው አሁን ላይ እኝ ማለት እኔ ደብሮኛል እ ማለት አይደብርም። እንዴት ነው ማለት አብርሃምም ከሮታ ጋር ተለያይተናል ይላሉ። ቡራም ከሀይሚ ጋር ተለያይተናል ይላሉ። ኤፋም ከሱን ተለያይተናል ይላሉ። ኦኬ ማርክም ከቸኮሌት ተለያይተናል ይላሉ። ከቤዛ አሁን ላይ ተለያይተናል። ተለያይተ ነው በሰላም ነው። ታዲያ እኛስ ቆመን እንቀር አናፍቀር፣ እንዴት ነው? አይደብርም። ረሺ ነው፣ እንተሳሰብ እንጂ ፕሊስ። አንዳንዴ እንገነዛዘብ ማለት ነው። እናንተ ለአይዲያ ብላችሁ ለፕራንክ ከጀርባ እኮ ከካሜራ ጀርባ የምትሰሩት እኮ ሀይል ማለት ነው። አቤት ስሙዬ ካወጣሽ መከረ ነው። እና ከካሜራ ጀርባ የምትሰሩትን የምትሆኑትን ነገር ሌላ ነው። ከዚች ጋር ሚዲያ ላይ ስትመጡ ግን የምታስመስሉት እግዚኦ ማረነ ክርስቶስ። ረ ፕሊስ ተው፣ እንተጋገዝ እንዴ። ሺ ነው እንጂ ማለት እንዴት ነው ደግሞ? ንግግር ስትችሉ እውነትን ለማስመሰል ለካ ውሸት። አንድ ቀን ግን ውሸታችሁ እንደሚወጣ ደግሞ እኮ አለ። በትላንድ ከመቼ መሰላቸው ካሜራ በሀይሜ ማለት ነው። ተዘጋራችው ትንሽ ካሜራ ማንሳያ አዝሮባቸው አንዱ ወደዛ ዞሮ ወደ ሳሩ ዞሮ ተስፋ በዚህ በኩል እና እና ገርሞኛል። በነገራችን ላይ አይዲያው ትችሉበት አላችሁ፣ ንግግሩን ትችሉበት አላችሁ። ማለት ሰው በቃ በተለይ ኢትዮጵያ ያላቸው ዩቲበሮች እስኪ መልካም ነገር ምንድን አሁን ታመጣት? ምንም ነገር እያመጣችለን አይደለም። እኛን ፈታ የሚያደረግ ነገር የለም። የራሳችሁ ላይ ፈታ መጣላችሁ መልሳችሁ እዛው ብሉ፣ እዛውም ጠጡ፣ እዛውም በቃ ስቲል ኦኬ ዛሬ ደግሞ ሀፒ በርስዲ ነው። ልደት ትላንትና ነበር። ኦልሬዲ ዛሬ ነው እየተደረገ ፕሮግራም የፎቶ ፕሮግራም ምናምን ሀይሚን ማታ ይለቀቃል ማለት ነው የሀይሚን። ግን መልካም ነገርን አልሰራችሁልኝ ነው ታዲያ። ኝኝኝኝ ማለት እኛ መደም ቅመም አይሰልችንም። እዚህ ጊዜ ያስራ ኝኝኝ ይላል እንዲ ካላስነባ ይበቃናል። እኝን ማለት ይደብራል አይደብርም? በጌታ እና አበረታቱን ሌላ በተረፈ ፕሊስ እኛ ደግሞ ስደት ያላችሁ ወንድሞቼ ኢትዮጵያ ላለው ብቻ ሳይሆን ቪዲዮ የምናይላቸው እዚህም ያለውን ተባበሩ ማለት ነው በተለይ ደግሞ አሁን ላይ ሳጉሉብኛል ሞኒ ከተነሳ ኦልሬዲ አንድ አመት ሊኖራ ነው ማለት ነው አንድ አመት እንደዛ ነው ማለት ነው እና ፕሊስ ሼር እያደረጋችሁ ሰብስክራይብ ላይክ እያደረጋችሁ አበረታትኝ ማለት ለምታበረታትኝም ደግሞ ሁላችሁም ከልብ አመሰግናለሁ ወዳቸዋለሁ ሌላ በተረፈ ፕድስ የምትሰሩትን አይዲያ ከእናንተ በተለይ እኛ የእኛ ልጆች ከካሜራ ጀርባ ሌላ ከካሜራ ላይ ሌላ ነገር አትሆኑብን ፕሬስ ተዉ እንተሳስማለን ይህን ያስቀመጣችሁትን ወይ ደግሞ ያስቀመጥነው ቪዲዮ ነገር ልጃችን ያየዋል ልጆቻችሁንስ ምንድን ነው የሚማሩበት መልካም ነገር ይዘን ብንመጣ ይሰውኪ ጥሩ ነው የሚያስተምር ነገር አሁን ራሳችሁን የምትመጡት የራሳችሁ ላይፍ ኦኬ ነው፣ ግን ኑ ያው አንድ ሰው ስራዬው ብሎ ሆይ ብሎ ስራና ስራ እኛም ተሰደን እንደምንሰራ እናንተም ደግሞ ዩቲብ ላይ ተሰዳችሁ እየሰራችሁ ነው አይደል? እንዲ ከልተሳሳት ከማለት ነው እና እናንተም ደግሞ የምታመጡትን ነገር ቢያንስ ስፈታ የሚያደርግ የሚያስቅ ምናምን ቢሆን ደስ ይላል። ሁልጊዜ መጨቃጨቅ፣ ሁልጊዜ እኝኝኝ ማለት፣ ሁልጊዜ መንጫጫት ብቻና ብቻ ሆነብኝ። አይምሮዬ እኔ ፈልጓለው አይምሮዬ መኖር ፈልጋለው። አትጨቃጨቁ፣ እዚህ እየመጣችሁ አትነፋረቁ። እኛ ብዙ ነገር ከብሎናል ስለዚህ እንደዛ ነው እላችሁ ኢትዮጵያ ያላላችሁ ፕሊስ ዩቱበሮች አይነ ፌክስ አሁን ላይ በስተዋል ማረ ማረ ከበዛ ይመራል መራራ ሆኗል እንደውም ትክክለኛ የሚሰሩት እነማን ናቸው በኢትዮጵያ ኤፊ እንዲሁም ዊና ሌላ ማን ነው ሌላ ማን ነው ሌላ ማን ነው አሁን ትላለቀ አሁን ሆነናል ያሉት እና ሆም አብርሃም አብርሃም እያንዳንዳቸው የምሰሩትን ፋይል ሌላ ነው። በቃ እናንተ ዩቱባችሁ ለማሳደግ ብሩ ለማድረግ በቃ እናንተ ብር ከሰራች። በነገራችን ላይ ችግሩ ምንድ ነው? እኛ የምናየው ውሸት ነገር ሲሆን ብቻ ነው። ለዛ ነው እናንተ ያንን ውስጥ ልትገቡ የቻላችሁ። እንደዚህ ነገር ከሰራን እንደዚህ ጸብ ካለ ግዴታ ይታያል በሚል ነው እናንተ ጸብ ላይ እየገባችሁ ያለው። ችግሩ የማነው? እኛን አለማየት እኮ እንችላለን ብሩክ አውጥቶ ግን እኮ ሼር አድርጉ ስትባል እኮ አታደርጉም፣ አታደርጉ አታበረታቱ። በዚህ መሀል ግን የማበረታታ አብሪኮ አብርሃም በጣም አመሰግናለሁ። እንዲሁም ደግሞ ማርክ ራስ ሼር አድርግልኛ ከልብ አመሰግናለሁ። እና እግዚአብሔር አምላክ ፈቅዶ ደግሞ በአካል እስክንገናኝ እግዚአብሔር እሱ ያውቃል ማለት ነው። ወዳችኋለሁ። እንደምታበረታቱኝልኝ ሁላችሁም ቤተሰቦች ያመሰግናለሁ።